ቲቶ ምዕራፍ 1 ቁጥር 4 ነው። በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር ከአባታችን ከእግዚአብሔር አብ ከመድኃኒታችን ከጌታ ከኢየሱስ ክርስቶስ ጸጋና ምህረት፣ ሰላም ይሁን። ሃሌሉያ! ይህ የምህረት ምንጭ ነው። የእግዚአብሔር ጸጋ፣ የጸጋው ዙፋን ፊት ጸጋ የእግዚአብሔር ዘንድ ስጦታ ነው። ከእግዚአብሔር የሚመነጭ ነው ጸጋ ምህረት ከእግዚአብሔር ነው፣ ጅማሬ ሁሌ ሰላም ከእግዚአብሔር ነው፣ ጅማሬ። ይህ ጸጋ ምህረት ሰላም ይሁንል። ከየት ይሁንል? ከምንጩ ይሁንል። ከእግዚአብሔር ዘንድ ይሁንል። ከማ ይሁንል? ከእግዚአብሔር አብ ዘንድ ይሁንል። ከማ ይሁንል? ከመድኃኒታችን ከጌታ ከኢየሱስ ክርስቶስ ዘንድ ይሁንል። ምን ይሁንል? ጸጋ ይሁንል፣ ሃሌሉያ! ምህረት ይሁንል፣ ሃሌሉያ! ሰላም ይሁንል፣ ሃሌሉያ! ምን ነው የሚናገሩ። የጌታ ስም ለዘላለም ይባረክ። ስለዚህ ዛሬ በምህረት ምንጩ ስር ነን ያለነው። ሃሌሉያ። አንደርቅም፣ አንጠፋም፣ አንጠወልግም፣ አንከስርም፣ አንጣልም። የእግዚአብሔር ቸርነትና ምህረት በህይወታችን ዘመን ሁሉ ይከተለናል። የእግዚአብሔርን ቸርነትና ምህረት ደግሞ እንዲሁ እያሰብን የይቅርታውን በእኛ ደግሞ የሚገለጠውን ለሌሎች የምናደርገውን ምህረትና ቸርነት እንዲሁ እናስባለን። ሃሌሉያ ምህረተኞች ነን። የጌታ ስም ይባረክ። ከአባታችን የተማር ነው አንዱ ይሄ ነው። እግዚአብሔርን የመምሰል ባህሪያችን ሃሌሉያ። ምህረተኛ ነን። ይቅርታ አድራጊ ነን። በይቅርታ ሌላውን የምናስብ ክብር ለኢየሱስ። ሰዎች የይቅርታ ልብ በኢየሱስ ስም ይሙላባቸው። ክብር ለኢየሱስ። የማይሸነፍ ደንዳና ልብ ይቅርታ መጠየቅ አይወድም፣ ሽንፈት ይመስለዋል። በበደሉ በኃጢአቱ ይቅርታ የማይጠይቅ ደንዳና ልብ አለ። በጣም ከባድ ደንዳና ልብ። ቅድም እንደነገርኳችሁ በዲፕሎማሲ ግንኙነት አደባብ ሰው የሚያልፉ ማት አሉ። ጥሩ ክትፎ ጋብዞክ ያልፈዋል፣ ግን ምሕረቱ ይቀላል የዲፕሎማሲ ግንኙነቱ ሁለተኛ ነው። ኮሚኒኬሽን ቢልድ አፕ ማድረግ ሁለተኛ። በአንድ ውስጥ ምን ያህል እንደተጎዳች አላውቅም። ቲክቶክ ላይ አንዷ ምን አለች? ምሕረት ማድረግ ይቻላል አለች። ግን የቀደመውን ሪሌሽንሺፕ እንደገና መመለስ መመለስ እንደገና መመለስ አለመቻል ይቻላል አለች። ሀፍትሩዝ ነው ግን ጥሩ ነው። ሀፍ ትሩዝ ነው ስላቸው፣ ግማሽ ትሩዝ የቀደመውን ሪሌሽንሽፕ ምናልባት አሁንም ድጋሚ ሀብን አድርጎ ያን ነገር እንዳይከሰት አለመመለስ ጥሩ ነው። የጌታ ስም ይባላል። ከአንዳንድ ነገሮች መራቅ ጥሩ ነው። የቀደመውን ሪሌሽን ወደ ቦታው አለመመለስ ግዴታ አይደለም። የሰውየውን ማንነት አወቅከው ማለት ነው። ሰውየው ራስ ወዳድ፣ ልበ ደንዳና፣ የማይመለስ ለምህረት ልብ የሌለው ነው ማለት ነው። የቀደመውን ሪሌሽንሽፕ ብትመልሰው፣ ደጋግሞ ደጋ ደጋግመው መቁሰል ነው የሚመጣው። በእንደዚህ አይነት ሰዎች በጣም ከባድ ነው። ሁልጊዜ ጊዜ ደጋግመው ደጋግመው ደጋግመው የሚሰሩት ሆነ ያንኑ ነገር በሴም ቅድም እንዳልኳቸው ሰባት ጊዜ ሰባ ጊዜ ይቅር ልትለው ትችላለህ። ግን የሚጎዳው ያው ሰው ነው መመለስ ልቡ ለእንዳና አልሆነና እጅግ ክፉ ለሆነው ሰው ነው። እቺ ሴት ምን ያህል እንደጎዷት አላቅም። ያልኳቸውም ለዚህ ነው። የቀደመውን ሪሌሽን ይቅርታ ማለት ጥሩ ነው ማለት ነው። ይህ ሀፍትሩዝ ነው፣ እውነት ነው። ይህ እንደ አዘር ሃንድ ደግሞ ላሳያችሁ። የቀደመውን ሪሌሽንሽፕ የሚመለሰው በስቴፕ ነው። የመጀመሪያ የሚቀድመው ስለበደሉት በደልና ይቅርታ ምን ማድረግ አለባቸው? ይቅርታ መጠየቅ አለባቸው። ስለ በዳዩ ነው እየተናገርኩት ያሉት። የበደለውን ሰው በበደለው ነገር ላይ ቆመ ይቅርታ መጠየቅ አለበት። ሁለት፣ ቅድም ያልኳቸው ሁለተኛው ስቴፕ ይመጣል የዲፕሎማቲክ ግንኙነት አረል ህብረቱ ምን እንዲሆን እንደገና ሪስቶር እንዲሆን ግብዣው ሊሆን ይችላል። ሳቁ ሊሆን ይችላል። ያ ነገር እንዲረሳ ማድረግ ይሆናል። አረል አዳዲስ ነገሮችን መፍጠር ጥሩ ነገር። ሰርከምስታንሱን፣ አየሩን ምን ማድረግ ኦፕን ማድረግ ይቻላል። ተዛዝ የሚቀጥል ደግሞ አለ። መተማመንን ክሪኤት ማድረግ አለ ወገኖች። የማትተማመነው ጋር ደግመ ሪሌሽንሽፕ። አንዳንድ ሰዎች በቃ ለመተማመን አቅም ታጡባችኋላችሁ እንዴ ሲነሳባቸው እንደ ሳውል ጦሩን አንስቶ ነው የሚያባርር፣ ወይም በፈለገው ቦታ ፈጥፍቶ ያዋርዳል። እንዴት አድርገ ሪሌሽንሺፑን ቢውልድ አፕ ታደርጋለህ? ደግመ ለዛውም እኮ ልቡ ተሰብሮ የይቅርታ መንፈስ ካለው ነው እነዚህ ፕሮሰሶች የሚቀጥሉት። ካለበለዚያ ግን በዳይ ሆኖ ይቀራል። ተበዳዩ ሸሽቶ ሊሄድ ይችላል። ያ በደል በዛ በደል ይጠየቃል በዛ በደል ይፈረድበታል። ምሕረት ያላገኘ ማለት ነው። ሚዛናዊ አይደለም። እዚህ ጋር ምሕረት ለሱ ማለት ነው። ከዛስ እምነትን ክሬት ማድረግ አለብን። ቢልድ አፕ ፌዝን እምነትን ቢልድ አፕ ማድረግ አለብን። አያችሁት? እምነትን ፌዝን ቢውልድ አፕ ካደረጋችሁ በእናንተ መካከል ያለውን ሪሌሽንሺፕ ምን ታደርጉታላችሁ? ታጣፍጡታላችሁ። እንደገና ሪስቶር ታደርጉታላችሁ። እምነትን ቢልድ አፕ ታደርጋላችሁ። ከዛስ በኋላ የይቅርታው ጉልበት የቀደመውን ህብረት ወደ ነበረበት ቦታ ይመልሰዋል። ኢየሱስ ጌታ አያቸው። ኢትስ ፕሮሰስ። የጌታ ስም ይባረግ። ስለዚህ አንድን ነገር መመልከት ያለብን፣ ለዛ ነው የዛች ልጅ ሀፍትሩዝ ነው፣ እውነት ነው። ስለዚህ በዚህ ነገር ውስጥ ይህንን ማየት አለብን። የጌታ ስም ይባረክ። የእግዚአብሔር ቅዱሳን ባህሪ ይቅርታ ነው። ቆላሲያስ ምዕራፍ 3 ቁጥር 12 ላይ ስንመለከት ስለ እግዚአብሔር ቅዱሳን ባሕሪ ያሳየናል። በቆላሲያስ ምዕራፍ 3 ቁጥር 12 ላይ እንግዲህ ይላል። ቆላሲያስ ምዕራፍ 3 ቁጥር 12 እንግዲህ እንደ እግዚአብሔር ምርጦች እንደማ ምርጦች እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ። የእግዚአብሔር ምርጦች ቅዱሳን ናቸው። የእግዚአብሔር ምርጦች የተወደዱ ናችሁ የተወደዳችሁ ሆናችሁ። የእግዚአብሔር ምርጦች ምሕረት ያላቸው ናቸው። የእግዚአብሔር ምርጦች ርኅራሄ ያላቸው ናቸው። የእግዚአብሔር ምርጦች ቸርነት ያላቸው ናቸው። የእግዚአብሔር ምርጦች ትህትና ያላቸው ናቸው። የእግዚአብሔር ምርጦች የዋህነት ያላቸው ናቸው። የእግዚአብሔር ምርጦች ትዕግስት ያላቸው ናቸው። እነዚህ ነገሮች ለእግዚአብሔር ምርጦች ልብሶች ናቸው። ሃሌሉያ ልብሶች ናቸው። እነዚህ ነገሮች ለእግዚአብሔር ምርጦች ምኖች ናቸው፣ ልብሶች ናቸው። አንድ ላይ እናንብበው እንዲህ ይላል እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋነትን፣ ትዕግስትን ልበሱ። ልብስ መታወቂያችን ነው። ሃሌሉያ። ልብስ ማማሪያችን ነው። ልብስ መገለጫችን ነው። ልብስ መታያችን ነው። ልብስ እ ምናችን ነው። ማንነታችንን የምናሳይበት የምናስከብርበት ነው። እውነት ነው አይደለም? ልበሱ፣ ምን ልበሱ? ርኅራኄ ልበሱ፣ ምን ልበሱ? ትዕግስት ልበሱ፣ ምን ልበሱ? ትህትና ልበሱ፣ ምን ልበሱ ቸርነት ልበሱ። ምን ልበሱ? ምህረት ልበሱ። ሃሌሉያ እንደ እግዚአብሔር ምርጦች ቅዱሳን የተወደዳችሁ ሆናችሁ። የእግዚአብሔር ስም ይባረክ። አራ ሃሌሉያ። ስለዚህ እግዚአብሔር ከሚናገረን ነገር አንዱ ምህረት የእግዚአብሔር ቅዱሳን ባህሪ ነው። የእግዚአብሔር ቅዱሳን ሕዝቦች ባህሪ ነው። ጌታ ስም ለዘላለም ይባረክ። መጽሐፍ ቅዱስ ጻድቅ በዚህ ምህረት ውስጥ የተግሳጽ መንፈስ አለው። ሃሌሉያ የኃጢአተኛ ተግሳጽ ጥፋት ነው የሚያመጣው። ውድቀትና አመጽንም ያካትታል። ግን የምትመለከቱት የጻድቅ ተግሳጽ አለ። የጻድቅ የምህረት ተግሳጽ አለ። በመዝሙር 141 ቁጥር 5 ላይ ሄደን ስንመለከተው፣ በመዝሙር 141 ቁጥር 5 ላይ ሄደን ስንመለከተው፣ ጻድቅ በምህረት ይገስጸኝ ይላል። ሃሌሉያ በምን ይገስሰኝ? በምህረት ማ ጻድቅ ጻድቅ በምህረት ይገስጸኝ ይዝለፈኝም ኢየሱስ ጌታ ነው ይህ መዝሙር 140 ቁጥር 5 ስለ ጻድቅ ኦ እግዚአብሔር ይህንን ተግሳጽና ይህንን ምህረት በኢየሱስም ያብዛልን የጻድቅ ነው ጻድቅ በምህረት ምን ይበለኝ ይገስጸኝ እንደገና ጻድቅ በምህረት ምን ይበለኝ ይዝለፈኝ ጻድቅ ነው ምህረትን ያውቃል የእግዚአብሔር አይነት ጋድስ ካይንድስ ኦፍ መርሲ አለው። የእግዚአብሔር አይነት ምህረት አለው። ጻድቅ በምህረት ይገስጸኝ፣ ጻድቅ በምህረት ይዝለፈኝ። ዘለፋ ልብን ደስ የሚያሰኝ አይደለም፣ ሀዘንን ይፈጥራል። ዘለፋ የኃጢአተኞች ዘለፋ አይደለም። የኃጢአተኞች ዘለፋ ሊጥሏችሁ ነው። የኃጢአተኞች ዘለፋ ሊያሽሟጥጧችሁ ነው የአጢአተኞች ዘለፋ ሊያሾፉባችሁ ነው። የአጢአቶች የአጢአቶች ዘለፋ ሊያንጿችሁ ወደ ትክክለኛው ቦታ ላይ ሊያደርሷችሁ አይደለም። የጻድቅ ዘለፋ ግን መቀጠል በማይገባ ነገር እንዳትቀጥል ነው። የጻድቅ ተግሳጽ ግን የጻድቅ ግሳጼ ግን ከገባህበት ነገር ወጥተህ በእግዚአብሔር ምህረት እንድትገኝ ነው። የእግዚአብሔር ስም ይባረክ። ጻድቅ ስለዚህ በምሕረት ምን ይበለኝ፣ ይገስጸኝ፣ ይዝለፈኝ። የኃጢአተኛ ዘይት ግን በራሴ አይቀባ፣ አራሜን አይቀባ፣ አያጮ። ኃጢአተኛው ቢገስጽ ለራሱ ክብርና ለራሱ ሐሳብ ተገዢና የተቀባለ ያደርግ። የኃጢአተኛ ዘይት ግን በራሴ አይቀባ። ጸሎት ጸሎት ቻው ላይ ነው። ኃጢአተኞች ጆሮችሁ በደንብ ኮርኩራችሁ ስሙ። ጻድቅ ገና ይጸልይባቸዋል። ኢየሱስ ጌታ ጸሎት ይጸልይባቸዋል። በክፋታችሁ ላይ ጸሎት ይጸልያል። በአመጻችሁ ላይ እየሰራችሁ በምድሪቱ በቤተ ክርስቲያን በአደባባይ በግልጽ በድብቅ በምሰሩት ነገር ላይ ጸሎታችን፣ ገና የምንጸልየው ጸሎት ገና በእናንተ ክፋትና አመጽ ላይ ነው። እኔ ቃሉ ስለሚል እደፍራለሁ። ሃሌሉያ በክፋታቸው ላይ እግዚአብሔር ስም ይባረክ። ያኃጢአተኛ ዘይት ምን አይበል በላይ አይቀባ። አንፈልገውም። የኃጢአተኛን ክብር አንፈልገውም። የኃጢአተኛን ሹመት አንፈልገውም። የኃጢአተኛን ቅባት አንፈልገውም። የኃጢአተኛን ከፍ ከፍ ማድረግ አንፈልገውም። የኃጢአተኛን መሾም፣ ማሞገስ ሞገሱን አንፈልገውም። የኃጢአተኛ ሞገስን አንፈልገውም። የአጢአተኛ ዘይትን አንፈልገው በራሳችን ላይ አይቀባ። ጸሎቴ ገና በክፋታቸው ላይ ናትን። በዚሁ ክፍል እንግዲህ እግዚአብሔር አምላክ የጻድቅን ምህረት አሳይቶናል። ስለዚህ እግዚአብሔር ምህረት ከእኛ እንዳይርቅ ተናግሯል። የጌታ ስም ይባረግ። በመዝሙር በምሳሌ ምዕራፍ 3 ቁጥር ሶስት ላይ ሄደን ስንመለከት በምሳሌ ምዕራፍ 3 ቁጥር 3 ላይ ስንመለከት ምህረትና እውነት ካንተ አይራቁ ተብለን ታዘናል። ምንና ምን? እውነቱ የእግዚአብሔር ቃል ነው። ምህረት ካንተ ምን አይበል። ምህረተኛውን ልብስክ ነው። ምህረት ትተህ የምትሄድ ከሆነ ራቁትህን እንደምትሄድ ቁጥር፣ ምህረት ይብዛል፣ ይቅርታ ይብዛል። ምህረትና እውነት ካንተ አይራቁ፣ በአንገትህ እሰራቸው፣ በልብህ ጽላት ጻፋቸው። እንግዲህ አዲስ ኪዳናዊ ሲሆን በአንገት ላይ የሚታሰር ወርቃችሁ ሁልጊዜ ኤክስፕሬስ የሚያደርገው ክብርን ነው፣ አርልን ውበትን ነው፣ ያላችሁ ማንነትን ነው። አረልን ዳይመንድ ካሰርክ እኔ ዳይመንድ አለኝ ነው። አረልን በዳይመንድ አሸብርቅ ያለው ነው በዳይመንድ ተገልጭ ያለው ነው። በዳይመንድ ራሴን አሳያለው ነው። ደሴማስ በልብ ጽላት ጻፋቸው፣ አትርሳቸው፣ ባንገት እሰራቸው፣ ካንታ ይራቁ። ባንገት የማይርቅ ነገር ነው የሚታሰረው። በልብ ጽላት አትርሳ